ክላስዋዋድ ጀዘር እንደዚህ ታደቃላችሁ። የድስቱ ነገር የድሮ ሸክላ ድስት አይመስልም።

ግን ሻው በቀዝቃዛ ወተት ነው። በቀዝቃዛ እንትን ማረጋለች። ሻታ በውሃ እንኳን ብታደርጊ ዱቄቱ ቀዝቃዛ ውሃ ነው የሚፈልገው። ትኩስ ነገር አይወድም። ከዛ ይህንን እንጨምራለን። ይሄ ይሄ ዶራ ይባላል። አረቦች ዶራ ይሉታል፣ ግን እሸት ነው ማለት ነው። በእንትን የሚቀመጠው እሸት